መዳም ቤት የምትሰሩ እህቶች ይህንን ስህተት ከመስራት ተቆጠቡ፣ ማለት ነው። የባካቸው እህቶች ህይወታቸው አደጋ ላይ ይወጥቃል ማለት ነው። ለምን ብትሉ እናንተ ያላችሁት የሰው ሀገር ነው፣ ሰው ቤት ነው ማለት ነው። እንደምታዩት አጠገቤ ላይ አብራኝ የምትሰራ ጓደኛ ያለች፣ እች ፊሊፒኒ ናት። ለእሷ የገዛ ጓደኛዋ ናት እች የተደበደበችዋ። በምን እንደተደበደበች ምክንያቱ ምን እንደሆነ ነግራትና ለእኔ ነግራኛለች እኔ ደግሞ እናንተ እንድትጠነቀቁ ስለምፈልግ ይህንን ቪዲዮ ወደ እናንተ ይዤ መጥቻለሁ ማለት ነው ቪዲዮውን ፊቷን አታስወጪ ብላ ፊቷን አላወጣውም ግን ቪዲዮውን መኪናቱ ምን እንደሆነ ስለነገረችኝ እናንተ ይህንን ስህተት እንዳትሰሩና ይሄ አደጋ እናንተ ላይ እንዳይደርስባችሁ ጥንቃቄ እንድታደርጉ ነው ይህንን ቪዲዮ ይላቸው የመጣው ጥባካችሁ ላይክ ሼር አድርጋችሁ ለሁሉም እህቶቼ ድረስ አሰላሙ አሌይኩም ወረመቱላ ወበረካቱ ውድ ቤተሰቦች እንዲናችሁ ሰላምናችሁን ይገውል፣ ሰላም ነው። አላስ ሆኖ ታዲያ በእያላችሁ በሰላማችሁን ይብዛልኝ ሀገራችንም ሰላም አድርገልኝ ያልኩ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁት መዳም ቤት የምትሰራ የገዛ መዳሟ ያደረገቻትን አይታችኋል። ምክንያቱ ምን እንደሆነና ለምን እንዲ እንዳደረገቻት እነግራችኋለሁ። በነገራችን ላይ እነሱ የፈለገ ችግር ቢደርስባቸው ለችግራቸው የሚደርስላቸው ተጠያቂ የሚያደርግላቸው ሀቃቸውን የሚወስድላቸው የገዛ እንትን ኤምባሲ አላቸው፣ መንግስታቸውን በጣም መልካም እና በጣም ለዜጋው ተቆርቋሪ የሆነ ችግር ሲደርስባቸው መዳሞ በመዳሞቻቸው ሲበደሉ ጥፋተኛ ሆነው እንኳን ከጎናቸው የሚቆም መንግስት አላቸው ማለት ነው። እና እች ልጅ ይህ ነገር ከደረሰባት በኋላ መክተብ ደውላ፣ ወዳሁን ነው የደረሱላት ከወሰዳት በኋላ ነው እንትን ቪዲዮ ቀርጸው ለቤተሰቦቿ ለጓደኞቿ ልከው ቤተሰቦቿ ሄደው ከሰዋል። አሁን ላይ ክስ ላይ ናቸው። እንትን ገና ምን እንደሚወሰንባቸው አይታወቅም። በዛ በመዳማ ማለት ነውና እኛ ነን እንጂ የተበደልነው በሀገራችንም በደል በሰው ሀገርም ላይ በደል፣ በሁሉም ቦታ እኛ ነን በደለኞቹ እንጂ የሚደርስልንና ለሚደርስብን ነገር ሁሉ ተጠያቂ የሚሆነን እንዲሁም ደግሞ ለተበደነው ተበዳይነት በዳዮቹን የማይቀጣልን መንግስትን ያለን ማለት ነው እና በየቦታው ብንሞት፣ ብንወጥቅ፣ ብንቸገር በቃ የፈለገ ነገር አረቦች ራሱ እንኳን ቢደበድቡን ወላሂ ከነሱ ጎን እንጂ ከኛ ጎን የሚሆን የለም ማለት ነው። አሉ የሚባሉት ራሱ አብዛኛው ጊዜ እናንተ ተበድላችሁ ወይም ደግሞ ስራ በዝቶባችሁ ወይም ደግሞ መዳም መጥፎ ሆነ እያሰቃያቻችሁ፣ ራሱ ሄዳችሁ ወይም ደግሞ ደውላችሁ ለኤምባሲዎች ስትነግሯቸው ማለት ነው፣ ይቅርታ ረብሻ አለ እና ደውላችሁ ስትነግሯቸው አርፋችሁ ስሩ ለስራ ነው የመጣችሁት እና አንቺ ነሽ ጥፋተኛ ሆነች ነው እንጂ መዳምሽ አይደለም የበደለችሽ ብለው፣ አብዛኛው ጊዜ ከአረቦች ጎን ነው የሚሆኑት ከኛ ጎን አበደን አይሆኑም ማለት ነው እና እና እንደነገርኳችሁ እቺ ሰራተኛ እስከ አንድ አመት ሆኗታል። እዛ ቤት ከገባች ገና አንድ አመቷ ነው፣ አዲስ ናት በሚባል ደረጃ ማለት ያኔ። አናክል አዲስ ባትሆንም አመት ማለት ያኔ ቀላል ነገር አደለም፣ በነገራችን ላይ እና ከዛ ቤት ውስጥ ህጻናቶች አሉ፣ ልጆች አሉ። ቤቱን የምታጠዳው እሷ ናት። ምግብ ምግብ አስለምዳታለች። ምግብ የምትሰራው እሷ ናት። እቃ የምታጥበው፣ ልብስ የምታጥበው፣ ልጆቹን ተጠያቂ የሚያደርጓት እሷን ነው ማለት ነው። እና በአጋጣሚ ልጁን እየጠበቀች ሴትዋ የሆነ ነገር ታዛት እና ፎቅና ምድር ነው ቤቱ እንደነገርኳችሁ ፎቅ ዕቃ ልታመጣ በሄደችበት ልጁ ከደረጃ ይወጥቃል ማለት ነው። አስቡት እንግዲህ ልጁ ከደረጃ ሲወጥቅባት፣ አንቺ የት ሄደች ነው ልጁ የሚወጥቀው ብላ ነው ይህን እንደዚህ ያደረገቻት ገብቷቸዋል። መጀመሪያ ልጁን እኔ ጠብቀዋለሁ ሂጂ ያለቻት ሂጂ ያለቻት ከዛ በኋላ እሷ ሄዳ ዕቃውን እያመጠች መንገድ ላይ ባለችበት ሰዓት ልጁ ወጥቆ ይገኛል ማለት ነው። ከዛ ደግሞ ልጁ ሲጮህ እሷም እየሮጠች ደረሰችበት። ከዛ በኋላ ደግሞ እንዴት ልጁን ቴተሽ ወደ ፎቅ ትሄጃለች። ያኔ ሰውየው ሲመጣ እሷን ነው ተጠያቂ ያደረገቻት። ከዚህ በፊት እኔ ላይ የደረሰው ነገር እራሱ ነው ማለት ነው እና እና ልጁ ግን ምንም አልሆነም እንትኑ ከንፈሩን ስለምትኑ የደረጁ መቶታል፣ ጭንቅላቱንም መቶታል። ግን ያንን አክል አይደለም፣ አላህ ጠብቆታል። በነገራችን ላይ እሷን ልጅቷን ወላሂ ከዛ ነገር ነጃ ሲያወጣት ልጁ ምንም ነገር አልደረሰበትም። ግን ከንፈሩ አካባቢ እንትን ደረጁ ስለመታው ደምቷል ማለት ነው እና ከዛ ደግሞ ስታይ ነው እንደዚህ እር ያለችው ማለት ነው። ከዛ ልጁን ወደ ሆስፒታል ወሰዱት እና ሆስፒታል ከወሰዱት በኋላ ምንም እንዳልሆነ ታወቀ። መጨረሻ ላይ ግን ቤት ስትመጣ ነው እንደዚህ ያደረገቻት። ይጣላሉ። ሲጣሉ ደግሞ እሷን ነገርን በነገር ነው የመለሰችላት ማለት ነው። ራስ ሽኮን እንዲያልሽኝ ራስ አይደለሽ እንጂ ወደ ፎቅ ቃምጫ ያልሽኝ አንቺ ነሽ፣ ጠብቃለሁ ያልሽኝ ምናምን ስትላት ለምን መልስ ሰጣሽ? አንቺ ኮ ሰራተኛ ነሽ፣ እኔ የምልሽን እንጂ የምትሰሚው አንቺ ከኔ ጋር እንዴት እንደዚህ ተፋጠሽ ከኔ ለኔ መስ ትሰጭኛለሽ? ብላ ደግሞ የምታወራው እነሱ አብዛኛው ጊዜ የሚያወሩት በእንግሊዝኛ ነው። ሴትዋ እንግሊዝኛ አታቀም። ልጅቷ ደግሞ አረብኛ በደንብ አታቅም። በቃ አረብኛው በደንብ ስለማታቅ ሲጠፋባት በእንግሊዝኛ፣ ከዛ ደግሞ በቋንቋ ሰድባታለች ይመስለኛልና፣ ከዛ ጎረቤት ላይ አንድ እንትን እንደዚሁ ፊሊፒን የሆነች ሰራተኛለች። ከዛ ያለቻትን ነገር ወስታ ስታስደረግም ስድብ እንደሆነ ትነግራታለች። ማን ነው ከዛ መታ ድብድብ አድርገ እንዳያችሁት እንዳለ ቆሳስላታለች። ጭንቅላቷ ራሱ እንትን ፈንክታታለች ማለት ነው። ደሙን አይታችሁታል። እና እና አንድ ነገር ሊንገራችሁ ባይቢ ማለት ነው። በተለይ አረቦች መልስ ስትሰጧቸው፣ ስትቆጡ፣ እንዲሁም ደግሞ ፊታችሁን ኮስተር አድርጋችሁ ሲጠሯችሁ ራሱ ኮስተር ብላችሁ የምትሄዱ ከሆነ በጣም ነው ሰይጣናቸው የሚነሳው። በጣም እንትን ይላሉ ያኔ። እልከኛ ናቸው ማለት ነው እና እነሱ ራሱ የሚጮሁ ቢሆን መልስ አትስጧቸው። አንድ ነገር ልንገራችሁ፣ ወላይ በተረጋጋ መንፈስ ወይም ደግሞ ከተረጋጉ በኋላ መናገር ያለባችሁን ነገር ተናገሩ እንጂ እነሱ ተናደው ወይም ደግሞ እነሱ በሽተኛ ናቸው። አብዛኛው አረብ በሽተኛ ነው በነገራችን ላይ እዚህ ሀገር የሱኳር በሽተኛ ነው እና ምንድን ነው የሆነ መልስ ስትሰጧቸው ወይም ደግሞ ከነሱ እኩል እኩል ስትናገሯቸው በቃ ሰይጣናቸው ይነሳል። ምን እንደሚያደርጉ ራሱ አያውቁም። እኔ ከዚህ በፊት ወላሂ አሁን ራሱ አብሬያት ምሰራዋ ሴትዮ እንትን ስኪን ወይም ደግሞ ብላዋ አንስታለኝ አለች፣ መልስ ሰጥቻት ማለት ነው። ዝም ብላ ስትጮ ሄድኩኝ፣ ሄድኩኝ፣ ሄድኩኝ ትለኝን ነገር ሁሉ አደረግኩኝ። መጨረሻ ላይ ደግሞ ስትጮ ሲሄድ እንትን አጠገቧ ልጆቿ ቁጭ ብለዋል፣ ሙከ የፈጥፊ አለችኝ ማለት ነው። ከዛ እንዴት ለሙከየፍ ትጠርኛለሽ? አስሬ እየጠራሽኝ እንደገና መጥበቅ ውስጥ ስራ ስሬትኛለሽ እዚህ እንደገና አጠገብሽ ልጆችሽ አሉ፣ ለምን እነሱን ሄዳችሁ አትፏላልሽን ብዬ ጮህ ኩኝ ማለት ነው። ይህ በጣም በሰዓቱ ስሜታዊ በጣም የሆነ በቃ አንዳንድ ጊዜ የሆነ ራሳችሁን ማትቆጣጠሩበት ሁኔታ ላይ ትደርሱ የለ እንደዛ ሆንኩኝ ማለት ነው። እና ከዛ እንዴት መልስ ሰጣሽኝ ብላ እኔ ያልኩሽን ስሪ እንጂ እንዴት ለእኔ መልስ ትሸጥኛለሽ ብላ ወላይም መጥበቅ መጥና መታ እንትኑን አላህ ምስክሬ ነው። ስኪን አውጥታ ፊቴ ላይ ነው ያደረገችው። ከዛ እኔ ዝም አልኳት፣ እኔም ፍጥጥ ብዬ ፊቷ ላይ ነው የቆምኩት። በሰዓቱ ምን እንደነካኝ አላቅም። ከዛ መታ ሌሽ ታጢኒ፣ ያኔ ሌሽ ትጃውቢን፣ አና ባረብኛ አጠግ ሴትት ይመጣለች። ያለሁት መጥበቅ ነው እና እና ለምንድን ነው መልስ የምትመልሽልኝ? ሌሽ ሰዋል ትረጅን፣ ብሰዋል አለች። ማን ነው መልስን በመልስ ለምትመልሽልኛለች እኔ አንድ ነገር ስልሽ እሺ ማለት ነው እንጂ ያለብሽ። እንዴት ትጩህብኛለች? እንዴት መልስ ትመልሽልኛለች? ብላ እርያለች ማለት ነው። እና በሰዓቱ በጣም ተናድጅ የነበረ ከዛ እንደዛ ስኪን ስተናሰለኝ ደነገጥኩ እንጂ ብደነግጥም አላስታወቀብኝም። ለምን ፍጥጥ ነው ያልኩባት እኔ ራሱ ምን ድስክ ምን ታደረገኛለች ብዬ ማለት ነው። እንደዛ መሆን አልነበረብኝም። እሺ እሺ ነበረ መሆን እስታይብ ታይብ ከላስ አስፈ ነበረ ማለት ያደበረብኝ። ለምን ያለነው የሰው ሀገር ነው ያለነው የሰው ቤት ነው ራሳችንን ከዛ ነገር ችግር ላይ እንዳይደርስብን እኛ ብልጥ መሆን ያለብን ሀባይቢ ማለት ነው። ብልጥ ሁኑ። ወላ አረብ ስትስቁላቸው እኔ ከነሱ ጋር ቁጭ ብላችሁ አውሩ፣ ከነሱ ጋር መልስ ለመልስ ተሰጣጡ፣ እንዲሁም ደግሞ ምስጢራችሁን ንገሩ፣ ሳቁ እያልኳቸው አይደለም ግን፣ የሆነ ነገር ሲያዟቸው ፈገግ በሉ ፈገግ በሉ ማለት ነው። ለምን በቃ እነሱ እሽሽ ስትሏቸው ላት የሆነ ነገር እንኳን ላት ሰሩት ራሱ የሆነ ነገር ቢያዟችሁ ቀላል ነገር ከሆነ እንዲሁም ለሰዓቱ የሚያስፈልግ ነገር ካልሆነ ባሰሩት ራሱ እሺ ስትሏቸው ይረጋጋሉ ማለት ብዙ ጊዜ ላልሰራው ራሱ ቤት መጥበቅ አስች እንዲያርግ እንዲያርግ ስትለኝ እሺ ብዬ ስቄ ነው ዝም ምላት ነው ከዛ በኋላ ዞርም ብዬ አላየውም መጥበቁም ማለት ነው ግን እንዳጸዳው ነው የምትቆጥረው ወብቷቸዋል ከዛ ከዛ በኋላ እንትን ብልጦኛ አለው ለምን የፈለገ ነገር ብትል መልስ አልሰጣትም። ጸጥ ብያት ነው እንትን ወደ መጥበቅ የሚሄደው ማለት ነውና አረቦች መልስ ለመስሰጥ እና አረቦች መልስ ትሰጧቸው ይሁን እና ናቃቻቸው ነው የሚመስላቸው። በቃ ለምን ለኔ ሰራተኛዬ ለምን መልስ ትመልስልኛለች ብሎ ይሁን ንቀት አለባቸውኛ ነ እንት ነው ሆነ ይንቁናል አብዛኛው ጊዜ ማለት ነው። እንደ ቆሻሻ ነው ቢያዩን፣ ግን ምንም ቢሆን እኛ ሰርተን ለሞለ ለመለወጥ እስከመጣን ድረስ ሰብር አድርገን ነው ያንን ነገር ማለፍ አለብን ብዬ አስባለሁኝ። አባይ በአላህ ይጠብቃችሁ ይጠብቀንም እና በጣም ከባድ ነው በሰው ሀገር ላይ እንደዚህ መፈተን። አቃለው ደግሞ አንድ ነገር ልንገራችሁ። አረቤት ስትሰሩ እባካችሁ ምግብ ሳትበሉ ስራ አትስቱ፣ ማለት ነው ምግባችሁን። ለምን ባየት ውስጥ ምግብ የለም ምናምን የምትሉ ሩዝ አይጠፋም እዛ ቤት ውስጥ እና ቢያንስ ሩዝ፣ ነጭ ሩዝ ሰርታችሁ ዘባዲ ካለ ለበን ካለ ከለበን ጋ ብሎ ኪያር ቆራርጧችሁ እንዲሁም ደሞ ቲማቲም አንድ ካለች፣ አንድ ኪያርና አንድ ቲማቲም ቆርጣችሁ ትንሽ ሌሞን ትንሽ የጨው አድርጋችሁ ከነጭ ሩዝ ጋር መብላት ትችላላችሁ። ማለት እኔ በፊት ወላይ ላዚም ነጭ ሩዝ አልወድም ነበረ በዚች በሰራተኞች ምክንያት ነጭ ሩዝ ያለ ጨው ለምጃለሁ፣ ማለት ነው። እና እኔ ልቤንም ስለሚያማኝ ሐኪሙም እንትን የሆነ በኋራት ወይም ደግሞ ቅመማ ቅመም የበዛበት ነገር አትቢ ብሎ ስላለኝ የሚያቃጥን ነገር ቅመማ ቅመም፣ እንዲሁም ደግሞ ለስላሳ ምናምን፣ ይሄ ስኳር የበዛበት ነገር አትቢ ተብያለሁ ማለት ነው። ለምን እሱን ሲበላ ልቤ ይነሳብኛል። ከዛ ምን ያደርጋሉ እነዚህ ሰራተኞች ማነጠገቢ አሉ። አንዷ ፊት ለፊት አለች፣ አንዷ ከኔ ጎን አለች። ሁለት ናቸው። ከኔ ጋር ሶስት ሆነን ነው የምንሰራው። አንዷ ልጅ ትይዛለች፣ የሆነች ያመማት ልጅ አለች። ሌላኛው ደግሞ ቤት ታጸጣለች። እኔ ምግብ ሰራለው ማለት ነው። እና እነዚህ ሰራተኞች ነጭሩዝ ወላይ በጨው ብቻ የሚበሉ ጊዜ አለ፣ በእንቁላል የሚበሉ ጊዜ አለ። በቃ የሆነ ነገር የለም ቢባሉ እንኳን የሆነ በቃ ሽንኩርቱን ራሱ ጥብስ ሲያደርጉና ሰላጣ የሚሰራበት የካሳ አለ አይደለ? እሱን ቆራርጠው እንደ ጎመን ይሰሩታል። ከዛ እሱን ከሩዙ ጋር ትንሽ ነካክተው ጫው፣ ምንም ነገር የሌለበት ነገር ነው የሚበሉት ማን ነው እና በእነሱ ምክንያት ብዙ ነገር ለምጃለው። አልሐምዱሊላህ። ከዛም በኋላ ደግሞ ጤና ትንሽ ተሽሎኛል እና ሐባይቢ ራሳችሁን ጠብቁ። ከጤና በላይ ምንም ነገር የለም። እኛ ስንኖር ነው ምንም ነገር ማድረግ የምንችለው እኛ ጤነኛ ካልሆንን፣ ብሩ ብራሱ ቢኖረን ምንም ፋይዳ የለውም። ባይነኝ ና ላይ ይጠብቃችሁ። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ አመሰግናለሁ። ሰላም አለይኩም